ሀገር የሚሰራው በአንድ ትውልድ ብቻ ሳይሆን በትውልድ ቅብብሎች ውስጥ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ የሶፍ ኡመር ወግ በሚል ርዕስ ከቀድሞና በስራ ላይ ካሉ አመራሮች ጋር ባደረጉት ውይይት ሀገር በአንድ ትውልድ ብቻ ሳይሆን በትውልድ ቅብብሎች እንደሚሰራ አመላክቷል። ትውልዶች በሶስት እንደሚከፈሉ ገልጸው የመጀመሪያው ያለፈ በመባል የሚታወቅ ትውልድ እንደሆነና ትናንት የተከሏቸውን ዛፎች፣ ያስቀመጧቸውን ብሎኬቶች፣ የጣሏቸውን አሻራዎችና እሳቤዎችን ያላቸው መሆናቸው መሆናቸውን አንስተዋል። በባሌ የሚሰራ የልማት ስራ ከኦሮሚያ አልፎ ለሀገርም ትልቅ ሚና ያለው ነው አሉ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየው። ጠቅላይ ሚኒስትር ዶክተር አብይ የሶፍ ዑመር ወግ በሚል ርዕስ ከቀድሞና ከቀድሞ ና በስራ ላይ ካሉ አመራሮች ጋር ተወያይተዋል። ዶክተር ወርቅነህ ገበየው በወቅቱ ባሌ ከዚህ በፊት አውቃታለሁ፣ ነገር ግን ዛሬ ላይ ያየሁትን የነበራትና ያላትን እምቅ ሀብት የሚገልጽ ስራዎች እንደሆኑ አንስተዋል።

በ2018 በጀት ዓመት የመጀመሪያ 3 ወራት 17191 አዳዲስ ደንበኞችን የኤሌክትሪክ አገልግሎት ተጠቃሚ ሆኗል፣ አለ የኢትዮጵያ ኤሌክትሪክ አገልግሎት። የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ለፋና ዲጂታል እንዳሉት አፈጻጸሙ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ18.3 ከመቶ ብልጫ አሳይቷል። የአገልግሎቱ ተጠቃሚ ከሆኑት አዳዲስ ደንበኞች መካከል 95.5 በመቶ የድህረ ክፍያ ሲሆኑ 4.5 በመቶ ደግሞ የቅድመ ክፍያ ያቆጣሪ ደንበኞች መሆናቸውን እውቁ ብሏል።